አሰላሙ አለይኩም ወረሐመቱላሂ ወበረካትህ ውዴት ተቀበራችሁ። የሀያት ቤተሰቦች እንዴት ናችሁ? ደህና ናችሁ? እኔ ጋ ሁሉም ሰላም ነው፣ አልሐምዱሊላህ። እናንተ እንዴት ናችሁ? ረመዷን እንዴት አድርጎ ይዟችኋል? አለስራ ጋ ረስ እንዴት ነው? አላህ እንግዲህ እይቀበልን። አሁን እንግዲህ ሀያ ስድስተኛው ነው። አላህ እንግዲህ ታጠቀበላቸው ባሪያዎች እይበልን። አላህ ይመዝግበነታችኋለሁ። እና እንዴት ናችሁ? ደህና ናችሁ ወይ ሁላችሁም? ሰላማችን ይብዛል ያለው ማለት ነው። ዛሬ እንግዲህ የመጣበት በሱመያ ነበር። በሴር ነው እንግዲህ ሰይድ መሻ ነው። ጎንደርን ባህር ዳር ትናንትና እንደ ገባ ታውቃላችሁ። ነገር ግን ሱመያ ዛሬ ደግሞ መልስ ሰጥታለይ ማለት ነው። ሰይድ ምክንያቱም ለልጆቹ ለሚስቱ ሲል ብዙ ነገር እየሆነ ነው። የማይሳሳት የለም የሰው ልጅ ነን እና ሁላችንም እንሳሳታለን። የአደም ልጅ እኮ ተሳሳች ነው አይደለ? ስለዚህ ያነሳሳትን ብሎ ማለት ትንሽ ይከብዳል። ምክንያቱም ሁሉም ተሳሳች ነው፣ ማይሳሳት እንዳለ ማይሳሳት እንዳለ ብቻ ነው። ስለዚህ ወደ ራስሽ ተመለሽ፣ ወደ ቀልብሽ ተመለሽ። ምክንያቱም ነገ ትንሽ ከፍታሉ፣ አባታችን እሳ ብለው ነገ ወቀሳ ይመጣብሻል ማለት ነው። ሴር ግን ጎበዝ ነው ለልጆቹ። አዎ ሂድዋል እያየ ነው። ስለዚህ ለምን እናንተ ቤተሰብ እስካሁን ድረስ እንዴት አይተዋወቅም? አንድ ሰው መቼም እናንተ ብትጣሉ ምንም ቢሆን ምንም ማለት ነው። አንድ ነገር ስትጋቡ እንዴት ቤተሰብ አያውቅም? እንዲ አልገባኝም እኔ። ስትጋቡ ቤተሰብ አይታወቅም እንደ ሱስ ዛዚ እያለ የሚፈልገው እና ለምን አይደውልም? እኔ ወላ ጥያቄ ሆኖብኛል። ስለዚህ አንቺም ጎብዥ፣ በእምነትሽ ጠንካራ ሁኔ። እምነት ስም ብሎ ቀልድ አይደለም። ስለዚህ በእምነትሽ ጠንክሪ። እርግጥ ብዙ ጫና ሊገባብሽ ይችላል፣ እንደዚህ ምናምን ሊከብድሽ ይችላል። አዋ ብቻ ብቻሽንም ስትጾሚ፣ ነገር ግን በዲንሻ ትደራደሪ ሁሉም ማንም ወድ በእምነት እንትን ማለት የለበትም ማለት ነው። ስለዚህ አብሽሪ፣ አላህ ካንች ጋር ይሆንላለውኝ እና ባልሽ ጋር ታረቂ ምክንያቱም እኒህ ልጆች ጆይ ነገ ይወቀሳል። ስለዚህ ማለት ነው ነገ አሁን ተነካፈሉ ማለት ነው አባታችን አባታችን ብለው መጠየቃቸው አይቀርም። ስለዚህ አንቺ ነው ተወቃሽ መሆን የሚችሉት ማለት ነው አንቺ ነሽ ነው የሚሉሽ። ስለዚህ አንቺ መቼም የማይጣላ ለማይጋጭ እንደው ደሞ ልጅ ልጅ አባት ነው። ስለዚህ ምንም እንትን ያለሽ ነገር የለም። እንደዚህ አታካብጂ ማለት ማካብር ጥሩ አይደለም። ወደ ራሳችሁ ወደ ህይወታችሁ ተመለሱ። ህይወታችሁ ምሩ ያችኛውም እንግዲህ ውስጥ ተሆነች አብራችሁ ልጃች ልጃችሁን ማሳደግ ነው ማለት ነው። እና አንቺ ደግሞ መራቱን እንዲ ምንድን ነው አንቺን እያላንን እንዲ መፈለግ የያዞ ምን ነው ተይኝ እናቴ፣ እንዲ እንደዚህ ቢወድሽ ነው እንጂ እኮ ባይወድሽ እኮ ዘወር ብሎ አይሽም። ስለዚህ እና ተመጣ ተቀበየው ማለት ነው የኔ ምስኪን። አሁንስ በጣም አሳዘነኝ፣ እውነት አሳዘነኝ። አሁንስ አንዳንዴ በጣም ያሳዝናል ምክንያቱም ምንኛ በጣም ሲለፋ ምን ሲል ምን ሲል አሳዘኒ እኔ እንኳ ማለት ነው እና አላህ እንግዲህ ወደ ራሳችሁ ተመለሱ ላለው እኛም ሽሪ አላህ ሰላሙን ያንጣላችሁላችሁም ታረቁ ወደ ራሳችሁ ህይወት ተመለሱ ማለት ነው የሰው ወሬ እንትን አትበሉ የማይጣል የለም የማይጋጭ የለም ስለዚህ እናንተ ደግሞ ተራራቃቸው አትራራቁም። የልጅሽ አባት ነው። ስለዚህ እና አብሽር ላቸው ያለውኝ ወደ ራሳችሁ ተመለሱ ሱመያ ማለት ነው። አታካብጂሽ በጣም እያካበር ስለሆነ ነው። እና በጣም አካባቢ ማያስፈልግ የምላለው አብሽር ይላለሁ እና ሁላችሁም ወደ ራሳችሁ ተመለሱ። ሰይድ በጣም አዘዝርጃ ውርኳ እና አሳዘነኝ። በሮመታን ቀን ማለት ነው ነው